አሰላሙ ዓሌይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። ዛሬ ጥቅምት 18 2018 እለታዊ ወቅታዊ የምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ በዛሬው እለት በጥቁር ገበያ ጨምሯል እንዲሁም በባንኮችስ ያለው የምንዛሬ ዋጋ ተመን ምን ይመስላል የሚሉትን በጥቁር ገበያ የ16 ሀገራትን እንዲሁም ከባንኮች የአምስት ሀገራትን መረጃ አካተን ወደ እናንተ ቀርበናል። በተጨማሪም ደግሞ እጅግ በጣም ደስ የሚልና መልካም መረጃ ተሰምቷል። በኢትዮጵያ የዲጂታል ፋይናንስ ስርዓት ውስጥ ትልቅ ለውጥ ያመጣል ስለተባለው አዲሱ የገንዘብ ለመላክም ሆነ ለመቀበል የሚያስችል አሰራር ተዘርግቶ በትናንትናው ዕለት ይፋ ሆኗል። ይህ አዲስ ገንዘብ የመላኪያ አሰራርም ሆነ ገንዘብ የመቀበያ አሰራር ከ15 ባንኮች በላይ ተካተዋል። እነዚህ ባንኮች እነማናቸው? በዝርዝር ወደ እናንተ እናደርሳለን። ቪዲዮን ላይክ ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ ከሰሞኑ ያለው የምንዛሬ ዋጋ ተመን ከፍ ዝቅ እያለ እንግዲህ በአንድ አይነት ሁኔታ ውስጥ እየተነደረደረ ያለ ይመስላል። በዛሬው ዕለት እንግዲህ አንድ የጆርዳን ዲናርን በማስቀደም ወደ እናንተ የምናደርስ ይሆናል። በዚህም አንድ የጆርዳን ዲናር 238 ብር ከ70 ሳንቲም ሲመነዘር 100 የጆርዳን ዲናር 23870 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የአሜሪካ ዶላር ነው። በዛሬ ሁለት አንድ የአሜሪካ ዶላር 170 ብር ከ80 ሳንቲም ሲመነዘር 100 የአሜሪካ ዶላር 17.80 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬ ሁለት አንድ የአውስትራሊያ ዶላር 105 ብር ከ60 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10.560 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬ ሁለት አንድ የካናዳ ዶላርን ስንመለከት 113 ብር ከ70 ሳንቲም ሲመነዘር 100 የካናዳ ዶላር 11370 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬ ሁለት አንድ የስዊስ ፍራንክ 216 ብር ከ65 ሳንቲም ሲመነዘር 100 የስዊስ ፍራንክ 21665 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 224 ብር ከ70 ሳንቲም ሲመነዘር አንድ መቶ ፓውንድ ስተርሊ 22470 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ይሮ ነው። በዛሬው ዕለት አንድ ይሮ 199 ብር ከ70 ሳንቲም ሲመነዘር 100 ይሮ 19970 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬ ሁለትም አንድ የኦማር ሪያልን ስንመለከት 441 ብር 95 ሳንቲም ሲመነዘር 100 የኦማር ሪያል 44195 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሪን ዲናር ናት። በዛሬ ሁለትም አንድ የባህሪን ዲናር 453 ብር ከ10 ሳንቲም ሲመነዘር አንድ መቶ የባህሪን ዲናር 45310 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬው እለትም አንድ የኩዌት ዲናር 557 ብር ከ65 ሳንቲም ሲመነዘር 100 የኩዌት ዲናር 55710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬ ሁለት አንድ ቻይና ዩዋንን ስንመለከት 22 ብር 95 ሳንቲም ሲመነዘር 100 የቻይና ዩዋን 2295 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውድ ሪያል ነው። በዛሬ ሁለትም አንዴ ሳውድ ሪያልን ስንመለከት 45 ብር ከ29 ሳንቲም ሲመነዘር 100 የሳውድ ሪያል 4529 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የዱባይ ድርሃም ነው። በዛሬው ዕለትም አንድ የዱባይ ድርሃምን ስንመለከት 46 ብር ከ69 ሳንቲም ሲመነዘር 100 የዱባይ ድርሃም 4669 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብበውናል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለትም አንድ የእስራኤል ሽቅል 50 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 5ሺ ከ10 ሳንቲም ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የቱርኮች ሬሌ ነው። በዛሬ ሁለት አንድ የቱርክ ሌሌን ስንመለከት 3 ብር 90 ሳንቲም ሲመነዘር 100 የቱርክ ሌሌ 390 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው እንግዲህ መግቢያ ላይ እንደገለጽኩላችሁ አዲስ የገንዘብ መላኪያም ሆነ መቀበል አሰራርን በተመለከተ በትናንትናው ምሽት እንግዲህ ይፋ ሆኗል። ይህም ኤምፔሳ ከኢትዮጵያ ብሔራዊ የክፍያ መረብ ከሆነው ከኢትዮ ስዊች ጋር ያለውን ትስስር ማጠናከሩንም አስታውቋል። ይህ ስኬት ከ15 በላይ ባንኮችና ማይክሮ ፋይናንስ ተቋማትን ያካተተ ሙሉ የጋራ ተፈጻሚነት ፈጥሯል ይላል። በኢትዮጵያ የዲጂታል ፋይናንስ ስነ ምህዳር ውስጥ ትልቅ ለውጥ ያመጣል የተባለው ይህ ውህደት ደመኞች በቅጽበት ገንዘብን ከተለያዩ መድረኮች እንዲልኩና እንዲቀበሉ እንዲሁም በኪውአር ኮድ ላይ የተመሠረተ ክፍያን በቀላሉ እንዲፈጽሙ ያስችላል ይላል የኤምፔሳ ኢትዮጵያ ዋና ሥራ አስፈጻሚ የሆኑት ኤልሳ። ወደ ተገናኘውና አካታች የፋይናንስ ሥርዓት የተወሰደው አስፈላጊ እርምጃ መሆኑን ተገልጿል። ተቋሙ ለካፒታል በላከው መረጃ መሠረት በአሁኑ ወቅት የኢትዮጵያ ንግድ ባንክ፣ አዋሽ ባንክ፣ የኦሮሚያ ኅብረት ሥራ ባንክን ጨምሮ ከ15 በላይ ተቋማት ውህደት ውስጥ ተካተው ለዲጂታል ፋይናንስ ተደራሽነት መስፋፋት አስተዋጽኦ እያደረገ መሆኑ ተመላክቷል። ይህ አዲስ ስርዓት እንግዲህ በባንኮች ላይ ተግባራዊ መደረጉ እጅግ በጣም ደስ የሚልና ለብዙዎች ፍቱን መፍትሄ ነው ተብሏል። በሌላው መረጃችን እንግዲህ በትላንትና ሁለት ሩሃ ፎሬክስ ዕለት የምንዛሬው ዋጋ ተመላይ ጭማሪ አድርጓል። በዚህም አንድ አሜሪካ ዶላርን 169 ብር ከ55 ሳንቲም ገዝቶ 172 ብር ከ94 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 215 ብር ከ04 ሳንቲም ገዝቶ 219 ብር ከ34 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 45 ብር ከ85 ሳንቲም ገዝቶ 46 ብር ከ77 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 44 ብር ከ02 ሳንቲም ገዝቶ 44 ብር ከ90 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 22 ብር ከ35 ሳንቲም ገዝቶ 22 ብር ከ80 ሳንቲም እየሸጠ ይገኛል። ዩሮን 192 ብር ከ01 ሳንቲም ገዝቶ 195 ብር ከ85 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 200 ብር ከ14 ሳንቲም ገዝቶ 204 ብር ከ14 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመኑን ተልኮልን እንግዲህ ይህን ይመስላል ማለት ነው። ቪዲዮውን ላይክ ላይክ ሸርሸር ሼር እያደረጋችሁ ለብዙ ኢትዮጵያን አድርሱት። ላለው በዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜ ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላ